ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የሮሃ ቲቪ ተከታታዮች የቅዱስ ሲኖዶስን ውሳኔ በሚመለከት አሁን የደረሰን ሰበር ዜና አለ። እንደሚከተለው ይቀርበዋል። ቅዱስ ሲኖዶሱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅን ጨምሮ ሌሎች ስምንት ሹመቶችን አጸደቀ። የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ ለስምንት ጳጳሳት ሹመት ሰጥቷል። ሲኖዶሱ በዛሬው ዕለት የወሰነው ውሳኔም እጅግ አነጋጋሪ ሆነዋል። በሹመቱም ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ የሾመ ሲሆን ብፁዕ አቡነ ሳዊሮስን የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መርጠዋል። እነዚህን በቤተ ክርስቲያኗ ውስጥ ከፓትሪያርኩ ቀጥሎ ያሉ ወሳኝ ቦታዎች፣ በተለይ ደግሞ የጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ከዚህ ቀደም የኦሮሚያ ሲኖዶስን እመሰርታለሁ በሚል የመከፋፈል ስራ ውስጥ ለገቡት አቡነ ሳዊሮስ መስጠቱ እጅግ አነጋጋሪ ሆነዋል። ከሰሞኑ እየተካሄደ ያለውን የግንቦት ርክበ ካህናት ጉባኤ በአገዛዙ የደህንነት ኃይሎች የታጀበ ብልጽግና በተገዙ ጳጳሳትና ካህናት እየተከበበ እንደሆነም በስፋት ሲነገር ነበር። ከዚህም ጋር ተያይዞ ቤተ ክርስቲያኗ አደጋ ውስጥ መግባቷ ነው እየተነገረ ያለው። በተመሳሳይ ብፁዕ አቡነ ሕርያቆስን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተደርገዋል። በዚህም በአዲስ አበባ ሀገረ ስብከት የነበሩት አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ላይ ተመድበዋል። ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራ ተዋዶ ሀገረ ስብከትን እንዲመሩ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀጳጳስ ሆኖ እንዲመሩ እንዲሁም ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልን የባታ ለማርያም ገዳም ሊቀጳጳስ ሆኖ እንዲመሩ በቅዱስ ሲኖዶሱ ተወስኗል። በጥቅሉ ብልጽግና ዋነኛ የቤተ ክርስቲያኗን ቦታ በራሱ ሰዎች እንዳስያዘ እየተነገረ ነው። ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የሮሃ ቲቪ ተከታታዮች፣ የቅዱስ ሲኖዶስን ውሳኔ በሚመለከት አሁን የደረሰን ሰበር ዜና አለ፤ እንደሚከተለው ይቀርበዋል። ቅዱስ ሲኖዶሱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅን ጨምሮ ሌሎች ስምንት ሹመቶችን አጸደቀ። የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ ለስምንት ጳጳሳት ሹመት ሰጥቷል። ሲኖዶሱ በዛሬው ዕለት የወሰነው ውሳኔም እጅግ አነጋጋሪ ሆነዋል። በሹመቱም ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ የሾመ ሲሆን ብፁዕ አቡነ ሳዊሮስን የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መርጠዋል። እነዚህን በቤተ ክርስቲያኗ ውስጥ ከፓትሪያርኩ ቀጥሎ ያሉ ወሳኝ ቦታዎች፣ በተለይ ደግሞ የጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ከዚህ ቀደም የኦሮሚያ ሲኖዶስን እመሰርታለሁ በሚል የመከፋፈል ስራ ውስጥ ለገቡት አቡነ ሳዊሮስ መስጠቱ እጅግ አነጋጋሪ ሆኗል። ከሰሞኑ እየተካሄደ ያለውን የግንቦት ርክበ ካህናት ጉባኤ በአገዛዙ የደህንነት ኃይሎች የታጀበ እና በብልጽ ግና በተገዙ ጳጳሳትና ካህናት እየተከበበ እንደሆነም በስፋት ሲነገር ነበር። ከዚህም ጋር ተያይዞ ቤተ ክርስቲያኗ አደጋ ውስጥ መግባቷ ነው እየተነገረ ያለው። በተመሳሳይ ብፁዕ አቡነ ሕርያቆስን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተደርገዋል። በዚህም በአዲስ አበባ ሀገረ ስብከት የነበሩት አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ላይ ተመድበዋል። ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሆኖ ሀገረ ስብከትን እንዲመሩ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀጳጳስ ሆኖ እንዲመሩ እንዲሁም ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልን የባታ ለማርያም ገዳም ሊቀጳጳስ ሆኖ እንዲመሩ በቅዱስ ሲኖዶሱ ተወስኗል። በጥቅሉ ብልጽግና ዋነኛ የቤተ ክርስቲያኗን ቦታ በራሱ ሰዎች እንዳስያዘ እየተነገረ ነው።